ሰዓት ግን እንዳይሄድ፣ ሰዓትም አይሄድብንም። ይሄንን እኔ የሚይዘው ግን አብረን ነው የምንሄደው። ምን እዛው ድረስ? የት ኤርፖርት? ኤርፖርት አይደለም እኔ እንሄዳለን እኮ። ኤርፖርት አይደለም እዛው እኬት፣ ቡክ እንዳደረግሽው ሁሉ እኔም ቡክ አደርጊያለሁ። ዲሽዋው ግብቶኛል። እኔ ብቻሽን ትችሽ ልሄድ አልችልም፣ እንደዚህ ሆነሽ እዛው ድረስ እኔ አላምንም። የምር ባለፈውን ያየሁትን አይቻለሁ። ድጋሚ ብቻሽን አለቅሽ አይ ሁሌም የተጻፈልኝና ለህለው ነው የሚሆነው። አይደለም አይደለም፣ እኔ በራይ ምክንያት ነው እያልኩኝ ነው የምላቸው። መጀመሪያም እኮ እኔ በማልፈልገው ነገር ስሜ ስለተነሳ ነው እንጂ እኮ እኔ ለምን እንትን አንድ ላይ ሆነ ለምን መጣ? ለምን ሄድ? አይ ዶንት ኬር። ህይወቴ ዘወትር መንገታ የሆንከው ወንድሜ የኔ ትዝታ። ሰላሙን ሰላም፣ ሰላም። ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ባገር ውስጥም በውጭ የሚያላችሁ ፋሚሊዎቻችን፣ ወዳጅ ዘመዶቻችን እንዴት ናችሁልን? ዛሬ እንግዲህ ትንሽ ደብሮኛል ያው እንደምታዩት ሻንጫችንም ይዣለሁኝ። ትንሽ በጣም ኒንጅ አላቅም፣ ብቻ ለበጎ ነው። አንዳንዴ ዚዙ ያው እንደምታውቁ ትንሽ እያገገመች ነው። የደረሰብንን ነገር አይታችኋል። በባለፈውን ቪዲዮ እንዳያችሁት ነው። አባቷ በጣም ትንሽ ዋራ አድርጎታል። መምጣት አለባት ከኔ ጋር ብሎ በቃ እኔም ጋር በጣም ስናወራ ነበረ እና የሚያሳምን ነገር አለ። ባይዘ ፋሚሊ ቀላል ነገር አድርጎ ሊያየው አይችልም። እንደዚህ አይነት አደጋዎች ሲደርሱ የሆነ ነገር ሲፈጠር እንደ ተራ ነገር ዝም ብሎ እሺ ብሎ አይቀበሉም። ቤተሰብ ውስጥ ታውቃላችሁ፣ ቤተሰብ ትንሽ ከበድ ያደርጋሉ። ልክም ናቸው እና ደግሞ የዚዙ መሄድ የምር እኔን አስጨንቆኛል። ማለት አይቻልም ምናምን ምናምን ስትል ነበርና፣ እኔ ግን አልሰማም። በቃ መሄድ አለብኝ። በሬ ለምን እዛው አድርሻት ብመለስ ነው መርጠው። አሁን ምንም ነገር ደፍሪ አድርጊ ማለት አልቻልኩኝም በባለፈው የተፈጠረውን ስላለች ስላየሁኝ ምንም ነገር አድርጊ ልላት አልቻልኩም እና አብሬያት ለመሄድ ወስኛለሁኝ። እኔ በቃ አልሰማትም። ምንም ነገር ብትለኝ አልሰማትም። አብሬያት ነው የሚሄደው። ምንም ነገር ብትጨቃጨቅኝም ምንም ብትለኝ በቃ አብሬያት መሄድ አለብኝ። ያው ትረዱኛላችሁ፣ ፋሚሊ ብዬ ተስፋ አደርጋለሁ። የአባቷ ኬስ ግን የምር መነግራችሁ ደግሞ በዛ ላይ አረፋ ደርሷል እና በአልንም እኛ ጋ ነው የምታሳልፈው ምናምን ብሎ አባቷ በቃ በጣም በሲሪስ ነው አስጠንቅቆኛሉላ በቃ ለምንድነው ማትልኳት ምንድን ነው ምናምን በ ሌላ ነገር ተፈጥሯሉ ምናም ላይ ያለ ነበርና አረ እሺ ጋሼ ምናም ብዬ ነው ያወራሁት ያው መልአክ እንዳለብኝ ይሰማኛል ግን ደግሞ ብቻዋን መሄድ ስለሌለባት አብረን መሄድ ስላለብን ነው እንጂ በሌላ አይደለም ባይዘዌ ካሜራማኑ ፓንዳ ነው እሱ ነው እየቀረጽኛለሁ እሱ እስከምትመጣ ድረስ ያው ያለውን ነገር እንደዚህ አብረን ሆነን ልንጀምረው ነበረ። አልተመቸም። ያልተመቸ ቦታ ላይ ስለሆነ ያለ ነው። ይችን ባገኘናት አጋጣሚ ቀርጸን ለእናንተ ማሳየት ስላለብን ነው እና ፋሚሊዎች ዚዙ፣ ያው ብቻ ደናቱን እሱ ዋናው ነገር ነው እና እዛ መሄድ አለባት። ስትሄድ ግን እኔም አብሪያት ሊሄድ ወስኛለሁ እና በዓልም አንዳንድ ነገሮችን ፋዘር ጋር ያለውን ነገር ክሪድ አድርጋ እስከምትመለስ ድረስ ሁላችሁም ከጎኗ እንድትሆኑ እፈልጋለሁ። ለምን ያው ሴንሲቲቭ የሆነች ልጅ ነች፣ በትንሽ ነገሮች ቶሎ የሚከፏት። እዚህም ደግሞ ያለው ወከባ፣ አሉሻ አሉሹ አለ ምናምን፣ እርስ በርስ ያለ በቃ ማለት ዚዙን ጅጅ ሲደረግ አይቻለሁ። ና ከዚህ ሙድ ትንሽ ራቅም እንድትል ፈለግኩኝ። መሄዷን መርጮ አለኝ። አባቷ ባይደውልልኝም እያስብኩት ነበር የት ይዣት ሊሄድ አይነት ነገርና ሂዳ የሆነ ደስተኛ የምትሆንበት ከፋሚሊ በላይ ደግሞ ደስተኛ የሚያደረግ የለምና፣ ሄዳ እዛ ከአባቷ ጋር ቆንጆ ጊዜ አሳልፋ አረፋንም በሰላም ከፋሚሊ ጋር አሳልፋ ደስተኛ ሆና ከዚህ ካለው ቫይብ ርቃ እንድትመጣ ማስብ ያለሁ። ለዛም ነው ሄዳለሁ ያልኩት። ሌላም ነገር ኑሮ አይደለም። አድርሻት እኔ እመለሳለሁ እና ፋሚሊዎች ለዚህ ቤት አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ እህቴን አሳድጉልኝ፣ ከፍ አድርጉልኝ። ዚዙ ማለት ታውቃላችሁ። እኔ ለዚዙ በቃ እርስ በርስ የምንጠባበቅ ወንድምና እህቶች ነን፣ እና በጣም አርጌ ነው የምወዳችሁ። ዚዙም እየመጣች ነው፣ ደውዬ ላታለሁ። ከቻሳ እያለች ነው፣ እዛ ጋር እያየኋት ነው። ጋይስ እና ፋሚሊ በጣም አዎ፣ ዚዙም ከዛ አሁን ከፎቅ እየወጣች ነው መሰለኝ ብቻ ፋሚሊ እየመጣች ነው እና ላይክ ሼር ሰብስክራይብ እያደረጋችሁ ቴን አሳድጉልኝ። እንግዲህ እየመጣሁ ነው ብላለች። አረ እንደውም መታለች። ፋሚሊ ሻንጣሽን ምናምን አዘጋጅችልሽ አለው። ሁሉ ነገር ፊክስ ነው። ያው የምትቀሪው አንቺ ብቻ ነሽ። ው እንደምትይዋለት ግን ፋሚሊ ትንሽ እኮ መለስ ብላለች ትንሽ መለስ ብላለች። ሳቂሽ ስለተመለሰ ግን ደስ ብሎኛል ማርያም። እና ማለት ነው አሁን ምናረጋለን መሰለሽ፣ ሻንጣችን ይዘን አብረን እንሄዳለን ወደ እዛ። የምትሄዳው መጀመሪያ ፋሚሊዎችን ሰላም ልበላቸው። አዎ፣ ሰላም ትያለሽ አይደለም? ሰላም ትያለሽ ግን፣ ሰላም የምትይው እሺ ብለሽ ነው። አይ፣ ኖ ኖ፣ አይደለም መጀመሪያ ሰላም ልበላቸው ላውራቸው እና ያለው ነገር ብዙ አወራችሁ። አረ፣ ፋሚሊዎች ማለት እኮ ዝርያዎች ናቸው እኮ የምር እኔ ፋሚሊዎችሽን እንደ ራሴ ፋሚሊ አድርጌ ተንከባክቤ ነው ያስኩልሽ። አላስከፋችሁ? አረ በኔ፣ መቶ በመቶ እርግጠኛ ነኝ ደስተኞች ናቸው። ደስተኛ ከሆናችሁ ኮሜንት ደስተኞች ነን በሉ። እሺ ሰላም ባያችሁና፣ እሺ ሰላም ካልሻቸው በኋላ ግን እሺ ነው የምትይኝ። አሁን ደክሞሻል ብዙም ማውራት አትችይም። ስለዚህ እሺ ነው የምትይኝ። ሰላም አለኩም ወራህመቱላሂ ወበረካቱ ውድ ፋሚሊዎቼ እንዴት ናችሁ ልኝ እኔ ደና ነኝ አልহামዱሊላ ሁላችሁም በእያላችሁ በሰላማችሁ ዝዝት ይበል ናፍቃችሁኝ ነበር በጣም በጣም ነበር ይናፍቃችሁ በጣም በጣም በጣም አንዴ ይናፍቁ ፋሚሊዎች ናችሁ በጣም ነበር ይናፍቃችሁ ያው ትንሽ ቢከፋኝም ዛሬ ምክንያቱም አትሊስት ነግራቸዋለሁ ያስባል ሁሉንም ነገር ነግራቸዋለሁ። ብቻ በጣም ነው ትንሽ ደብሮኛል። ሰው ልጅ አይደለም በዚህ ተላምዶ መለየት ይቅርና ትንሽ ይከብዳል። በነገራችን ላይ እና ያው ያለውን ነገር እዚህም ብቻኝ ስለሆንኩኝ ያለው ነገር አይፈረድብኝም። ግዴታ ቤተሰብ ማስጨነቅም ስለሌለብኝ ከምላችሁ በላይ በጣም ተጨንቀዋል። እና በእርግጥ በሚያዩት ነገር ነው እና የመጀመሪያው መጀመሪያ አካባቢ ለአባቴ ምንም ነገር አልተነገረውም ነበረ። ያለው ነገር በጣም ስለሚደነግጥ ስለሚታመም ደብቀ ነው ነበር። ግን ከዛ በኋላ ያው ቤተሰብ ምንም ምንም ቪዲዮንም ሲያየው በጣም ነበር እንትን የተባባሉት እና በጣም እኔም ደንግጬ ነበር። እና እንዲሰማ አልፈለኩም። ግን የሚታይ ነገር ስለሆነ ለዚህ ለዚህ ያው በአለም ስለደረሰ ደግሞ እዚህ ምን በወጣኝ። አዎ ልክ ነሽ የምር እና ልክ ነሽ። ከዚህ ሲጀምር ጫጫታ ትንሽ ቀይር እንድታረግም ፈልጌ ነበር። እውነት ለማለት አልቆይም፣ እመጣለሁ እኮ ግን አይኔን ካላየ አይሆንም አይረጋጋም ነው። አረፋ ዘሩ እሪ በስልክ እሪ። እዚህ ደግሞ ታውቃላችሁ ማለት ምን ከባከብ ሰው በጣም ዶክተሩ አስጠንቅቆኛል። ቼካፕ በሄድኩበት ሰዓት ብዙ ነገርና ያው ታውቃላችሁ ደምም የሰው ደም ነው የወሰድኩትና ብዙ ጥንቃቄ እንደወስድ ነግሮኛል። ብዙ ነገሮችን እና እረፍት ማድረግ አለብኝ ምናምን። ያው ደሚም እንትን እንዳይል ምግብ መመገብ እንዳለብኝ በሰዓቱ በጣም ስላስጠነቀቀኝ እንክብካቤ ያስፈልገኛል አሁንና፣ ያው እንደ ቤተሰብ የሚሆን የለም ደም የፈለገ ነገር ቢሆን። ስለዚህ ያለውን ነገር እዛ ሄጄ ሁሉን ነገር ደስ እንዲላቸው ማድረግ አለብኝ። አረፋንም አላ ከዛ ከቆየ ሆኝ አረፋንም ሙዬ ለመመለስ ነው። ያው ቅር ያለኝ ያው ፓንዳ ካሜራማናችን ነውና ሌላ ሰው የሚቀርጸን አሁን ላይ ስለሌለ ብቻ ከነሱ መለየቴ ያው እዚህ ብዙ ነገር አስበን ነበርና እንዳላሰብናቸው ሆኑ። ብቻ የሰው ልጅ ጥሩንም ደጉንም አብሮ ያሳልፋል። የሰው ልጅ በተጻፈለት ልክ ነው የሚያሳልፉ የሚያሳልፈውና ሳናስበው ብቻ ብዙ ነገር አሳለፍን። እዚህ ብዙ ነገር አሳለፍን። ይገርማል። ግን በጣም ይገርመኝ ነገር ደስ ይሄርኩ ጊዜ ታስታውሱ ከሆነ ዲባ ሆስፒታል ገብቶ ነበር። ታስታውሱ ከሆነ ወላይ ትርፏ አንጀት ተብሎ የምሬን ነው እምላችሁ። እኔ ብታሳያቸው ራሱ በጣም ነው ደስ የሚለኝ። አረ ብታሳያቸው የውነት ታይ ነው። አረ ሪል መሆኑ እንዲያቆጥ ይሄ አይደለም። ፋሚሊ ያውቃሉ ማለት አብዛኞቹ ያውቃሉ ግን እግዚአብሔር ይመስገን አሁን ደህና ነኝ። አዎ የእውነት አይገን እቺ ለዛ ባለፈው እኮ ብያችኋለሁ። እንደውም ምን ብያችሁ ነበረ? ስሜቱን አውቀዋለሁኝ እዛ ካኑላ ሲገባላት ምናምን ሲሰጧት ምናምን እና መድኃኒቱም ግሊኮስም ሲገባላት እያንዳንዷን ነገር አውቃት ነበርና አልቻልኩም የሆነ ስሜቱ በጣም ነው የተሰማኝ። እና ደግሞ ዶክተሩ በደንብ አርጎ ነው ያስጠነቀቀኝ ምን ብሎኛል? በደንብ አርገህ ተንከባከባት፣ አብረሃት ሂድ፣ አብረሃት ከጎኑ አሁን እንዳትለያት። ምንም ነገር ሲያስፈልጋት ተች ነው ማለት ያለብህ እስከምታገግም ድረስ ቴክ ኬር አርጋት፣ በጣም ተጠብቃት ምናምን ብሎኛል። እና የሚያስፈልጓቸው ብዙ ነገሮች ይኖራሉ። የእሷ ጎን መለየት እንደሌለቤት አውቃላችሁ። አፋሚ ይህን ለመናገር ፈልገኝ ናው አይ የምር በያዩ ግን ደስ ይለኛል። አይ አሁን ንፋስ እንዳይመታይ ብዬ ነ የምር አዎ የምር ያው ሌላ ጊዜ እናሳያቸዋል። አይ የእውነት ነው፣ እንትን እንዲሉ አጋጣሚዎች በጣም የአላህ ስራ እየገረመኝ ነው ነው እዛ ይልኩ ጊዜ ረመዳን ነበር አረሳውም፣ እና ጾመኛ፣ አሁንም ምናምን በቃ አብረን ሆስፒታል ነበር፣ እና እሱ ደግሞ እዚህ በመጣበት ሰዓት እንደዚህ ነገር ሲፈጠር ያላ በጣም ገረመኝ፣ ነገሮች መገጣጣማቸው ነው ብቻ። ያም ሆነ በጣም ነው የምወዳችሁ፣ ለኔ ከምንም በላይ ትልቅ ቦታ ያላችሁ ሰዎች ናችሁ ለኔ በህይወቴ ላይ በጣም እኔ ከዚህ በኋላ በቃ ስለምንም ማሰብ አልፈልግም፣ ገባችሁ አይደል? ለክንሽ ስለምንም ማሰብ አልፈልግም ስለማንም? እኔ እንደውም ከዚህ በኋላ ይሄ እዚህ አካባቢ ያለው ኤሪያ ምናምን የሆነ ኮሽታ ምናምን መስማት እንደሌለባት በደንብ አድርገን አውርደንበታል። ማንንም ደግሞ የማትሰማው ኧረ፣ እኔ አልሰማም አልሰምታችኋል አላ አልሰማም አልሰማችሁም፣ ያው ብሬ ነው ብላችሁ አይ፣ መጀመሪያም እኮ እኔ በማልፈልገው ነገር ስሜት ስለተነሳ ነው እንጂ እኮ እኔ ለምን እንትና አንድ ላይ ሆነ ለምን ይመጣ ለምን ሄደ? አይ ዶንት ኬር፣ ህይወቴ ላይ ምንም የሚያገናኘው ነገር ማሞ ላይ ያገባ ምድረ ቢባል ይሄ ይገባውታ። አይ ይገባውታ። እንደዛ አይነት ጭዌ ነውና እኔ ችግር የለብኝም። እንዴ አይደለም እንጂ የተባለው እንደዚህ ነው። አደም ሊያገባ ሰይድ ወጣ ገባ። አዎ አደም ሊያገባ ሰይድ ወጣ ገባ። እንደዚህ አይነት ነገር ነው ወሬው እና እኔ መጀመሪያውም ምን፣ በቃ አንድ ሰው ባላደረገው ነገር ስሙ ሲነሳ ይከነክናል። ገባው ታዲያ። ምነው ምነው፣ ባገሩ አንድ ወንድ ብቻ ነው እንደው? አይ እንደዛ አይደለም ከወላሂ ምሬን ነው ሳለፍ ሰዎች ነን፣ ስንት ላይ ሲያሳለፉ ሰዎች ነን። ምንም መስሎ አይታየኝም እኔ። በነገራችን ላይ ሁሉ ነገር ከኛ የተረፈው ነው። በነገራችን ላይ የሚወሰደው ከኛ የተረፈው ነው። አንተን ይባላል። ምንም ማድረግ አይቻልም። ያ ምንም ወይ እንዲቁሚ ማየታቸው ብዙ የሚያስከፋቸው ሰዎችም ሊኖሩ ይችላሉ። እንግዲህ ምንም ማድረግ ይቻል፣ አያቻለሁ አያቻለሁ። በጣም የምትደስት ወንድሞች እና በቃ እንግዲህ ሰዓቱ ሳይሄድብኝ አዎ፣ አሁን ግን እዚሁ ጋር ማለት ነው። ሰዓቱም አይሄድብንም። ይሄንን የሚይዘው ግን አብረን ነው። ምን ምን እዛው ድረስ ኤርፖርት አይደለም እዛው ጥቂት ቡክ እንዳረግሽ ሁሉ እኔም ቡክ አርግ ያለው አብረን ነው የምንሄደው። ሄደ ከይዋኩ በጣም የምትቀልድ አይደለም፣ የምር ነው የምር። ብቻሽን እንደዚህ እንድትሄጂ አልፈቅድልሽም። እዛው ከፈለግሽ እኔ አድርሽሽ መመለስ ይችላለሁ። ነው ምን ማለት ነው? ብቻሽን አትሄጂም። ምን ማለት ነው እንጂ ቆይ፣ ያልከለው ገብቷል። ከመጀመሪያ ነው ዋው። እኔ ብቻሽን ትቼሽ ልሄድ አልችልም። እንደዚህ ሆነሽ እዛው ድረስ እኔ አላምንም። የምር ባለፈውን ያየሁትን አይቻለሁ። ድጋሜ ብቻሽን አልልክ አይ ሁሌም የተጻፈልኝን አለ ያለው ነው የሚሆነው። አይደለም አይደለም፣ እኔ በራይ ምክንያት ነው እያልኩኝ እንደ ባለፈው ማበድ አልፈልግም። አይቻልም። አንዴት ላልከር የሁላ ነገር የተፈጠረው በቃ እኔ ቀድሜ አለ የጻፈልኝ። ከዚህ በኋላ ምን እንደሚያጋጥመኝ አላውቀውም። ከባቀርል ማንም ጥፋተኛ ነኝ ብሎ እንዳያነሳ እዚህ ጋር ማንም ማንም አይደለም። በቃ እንደውም ስቲል እናንተ ደስታ ለመመለስ ባረጋችሁልኝ ሰዓት ነው። ያው ትንሽ ተደና ብሬ ነው የገባሁትና ማንም ጥፋተኛ አይደለም። በቃ እየተጻፈልኝ ነው እያሳለፍክ አለኝ። ነገር ግን አንተ ከኔ ጋር መሄድ ምን አስፈልግ? አምስት መቶ ኪሎ ሜትር አምስት መቶ አይደለም ለምን? አንድሽ አይሆንም እንዴ? በቃ መሄድ አለብኝ። ለምን አብሬሽ? ምንም ነገር ሲመጣ አብሬሽ ነው መጋፈጠው። እህቴ እስኮንሽ ድረስ ልጠብቅሽ ይገባል። እና ደግሞ መሄድ የለብህም አንተ። ለምን ትሄደው ሲጀመር? እንዴ አንተ እዚህ የመጣኸው ልትሰራ አይደል እንዴ? ስራ ነው የመጣሁት ግን ቢሆንም እስካሁን ከጎን የሆነ ሀይ ከዚህ በኋላ ግን ብዙ ዩቲዩበሮች አሉ እዚህ እያናገርካቸው እንድትሰራ ነው። እስካሁን እንግዲህ ባለን ነገር እኛ እየተጋገዝን ሰርተናል። በመሀል ይሄ ነገር ተፈጠረ። ነገር ግን እዚህ ከደስ የድረስ ቋልጠ ከመጣኸው እኔም እዚህ እዚሁ በእናትሽ ተረጂ፣ በእናትሽ ተረጂ፣ እዚህ እዚሁ እኔ በቃ ትቼሽ መሄድ አልፈልገም። አንተ ሪቫን ነው በቃ ብርሽ ነው የሚሄድ የምፈልገው እና አለ ምን አይነቀልነው። አንተ ያዝከው እንዴት ነው ከእኔ ጋር የምትሄደው? ለምንድን ነው የምትሄደው? አንድ ነገር ብትሆኝብኝ፣ ገና አልጠነክርሽም። ገና ብዙ ይገራል። አንተ እዚህ መስራት አለብህ። ከኔ ይሰራለሁ። ተመልሽም ቢሆን እመጣለሁ። አይሆንም። አንተ እዚህ ድረስ የመጣሁ ለስራ አይደለም።

ምንድን ነው ቁልፉ? ቁልፉ ምን ለፓንዳ ሲፉ ምን በቃ ቁልፉ ነው የምሰጣችሁ እኮ በቃ ሌላ ቦታ ሜዳ አይጠበቅባችሁ። እኔ ከሌለው ቤቱ ብቻውን ስለሆነ ሩም መያዝም አይጠበቅባችው። ከእኔ ቤቱ ናችሁ ስራችሁን ሰርታችሁ እስክትጨርሱ ድረስ ከዛ በኋላ ትሄዳለች። አሁን ችግር የለም ፓንዴ ይዟል፣ ችግር የለም ግን ደግሞ ኒ አብሬሽ ነበር ምን ነገር እንዴት ተጠይቀኛለ ቆይ እዚ ዙ አብሬሽ ሊሄድ በእናትሽ ተይሽ በይ፣ አርፈህ ስራህን ስራ። ነገር ያው እንግዲህ አልሀምድሊላሂ ነገር ነው ወላሂ። እሱማ ትልቅ ነገር ነው። ግን የምር እኔ ያልተመችኝ ደስ አለኝ። መኪና ነው የሚወስደኝ፣ እስከ ኤርፖርት አብረን እንሄዳለን። ከዛ በኋላ ደግሞ እዛ ስደርስ ደውላለሁ። ምንም ያስጨንቅ እዛ መኪና እየጠበቀኝ ነው፣ ደግሞ እዛ ቤተሰብ እየጠበቀኝ ነው። ፋሚሊ እየሰማችሁ ነው። በቃ እኔ እየምርኔ ብቻ ወንድሜን አበረታቱት። የእውነት ነው የምላችሁ፣ አበረታቱት። ስቃይ እንደ ስቃዩ አድርጎ ደስታ እንደ ደስታው አድርጎ ብዙ ነገር ያሳለፍን ሰዎች ነን እና የምር ነው ምላችሁ። እኛን ለምንድን ነው ማታበረታቱን? ባላ የምር እውነቷን ነው። አበረታቷት የምር እሱን አበረታቱት፣ እሷን አበረታቷት። የምር የምር አበረታቱት። እዛ ድረስ የመጣው ሊሰራ እስከሆነ ድረስ ከዩቲዩበሮች ጋር ደግሞ እንዲሰራ አናግሩለት ምናምንና እየሰራ ብቻውን ስለሚሆን እዚህ ና ያው እንግዲህ በጣም አሚካፋይ ተሳሳትኩ፣ ይቅርታ። አሁን ትናፍቅኛለሽ። ኔ በቃ አሁን ትናፍቅኛለሽ። ወይኔ ወይኔ ወይኔ ወይኔ። አረ እንግዲህ ሻንጣችንን ይዘን ፋሚሊ ያው እንግዲህ ሰላም ጉዞ እንዲሆንልን ተስፋ አደርጋለሁ እና በቃ በጣም አድርገን እንወዳችኋለን። ዚዙም እዛ ስትሄድ እንዳትዋት ከጎናችሁ አርጓት እና በቀጣይ ቪዲዮ ትመጣላችኋለች ብዬ ተስፋ አረጋለሁ። ካልመጣችን ካልመጣች እኔ ራሴ ወንዝ ላይ ጂም ነው የምሰራላችሁ። አዎ፣ ጎሽ ወንዝ ብቻ ይታወቅም፣ አለ ያለው ነው የሚሆነው። እናም ተቀቀቁኝ በቪዲዮ ብቻ አይደለም የምንገናኘው፣ እንተዋወቃለን አይደል? ስለዚህ በዛ እንገናኛለን። በቀጣይ የኔ ቪዲዮ የኔ ውዶች፣ የኔ ጥመመች፣ ኑሩል የሷ ውዶች፣ የሷ ጥመመች፣ የሷ ልጆች፣ የኛም ልጆች በጣም በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ አይደሉኝ